በመሰንበቻ ኤፍ ኤም አዲስ ዘጠና ሰባት ነጥብ አንድ ላይ እያደመጣችሁ ትገኛላችሁ። አድማቾቻችን በተለያዩ ጉዳዮች ነው ቆይታ እያደረግን የምንገኘው። ገላኖ አዲሱ አነጋጋሪ ሙዚቃን መነሻ አድርገን ከድምፃዩ ጋር ቆይታ እናደርጋለን። በእርግጥ እሱ ብቻ ሳይሆን ሌላ ወጣት ሙዚቀኛም አብሮት በመጣ ምር ጭምር የሰራው ነው። በተለያዩ አፋን ኦሮሞ ሙዚቃዎቹ በደንብ እናውቀዋለን። ቀመር የሱፍ አሁን ከየውሰንጌታውን ጋር የሰሩት ገላኖ የተሰኘው ሙዚቃ መነጋገሪያ ሆኗል ያነሳው ሀሳብ እንዲሁም ደግሞ የተቀረጸበት ቦታም ጭምር ብዙዎች እንዲነጋገሩበት አድርጓል ሰሞነኛውን የኢትዮጵያን ሁናቴን አስመልክተው ነው እንግዲህ የሰሩት ስለዚህ ሙዚቃ ለማውራት ድምፃዊ ቀመር የሱፍ ጋር ቆይታ እናደርጋለን አግኝተነዋል በቀጥታ ሰላም እንዴት አለህ ቀመር ሰላም አመሰግናለሁኝ ለቀና ፍቃድ በቅድሚያ ሬቻም ነበር አዲስ ዓመትም ነበር ብዙ የአደባባይ በዓሎች ነበሩና ጠቅላላ አድርጌ እንኳን አደረሰ ላለሁኝ ያለው እንኳን አብሮ አደረሰን። አንተም ጥሩ ሰው ነ መልካም ገላኖ አዲስ ስራችሁ ተወዷል። እንደው ምን ማለት ይሆን የሚለውን ከአንተ ባደምጥ ደስ ይለኛል። ገላኖ ማለት እንግዲህ ብዙ ትርጉም አለው። አንደኛ ዩኒቲም ነው፣ ህብረት ማለት ነው። የውሃም የሰውም የሁሉ ነገር ሊሆን ይችላል። እንደ ተጻፈው፣ እንደ ዘፈነው እኔና ልጄ ልበለው፣ የወሰን ጌታሁን ካለው ከኢትዮጵያ ሲቹዌሽን ጋ አስተያየትን እየተነሳንበት ነው። ትልልቅ ነገሮች አሁንም እየተሰሩ ናቸው። ያው ከዛ ውስጥ ስለ አባይ ማንሳት እንችላለን። እኔ ከ30 40 ዓመት በፊት ኢጅብት ሀገር በአባይ ምክንያት ታስር ያለው ለተወሰነ ሰዓትም ቢሆን ማለት ነው ይሄ ዋ የኔ ነው ለማለት አልከፍልም ብዬ ማለት ነው ዋይ እኔ ሀይ ስኩል በኩራዝ ነው የምናጠናው እና የተማር ነው እዛ የተወለድኩበት አካባቢ ማለት ነው ኤሌትሪክ ባለመኖሩ፣ ኢጅፕት ውስጥ ግን 24 አወርስ ኢቭን የውሻ ቤት እንኳን ኤሌክትሪክ ጠፍቶ አያውቅም። መንገድ ላይም እንደዛው ነው። ዋነኛው ያደረጉት በአስዋን ግድብ ነው እንደምታውቀው፣ ያው ውሃችንን ነው ደላላችንም እንትን ይዞ እስከዛሬ ድረስ የነበር ነው። አንዱ ቁጭት እንግዲህ እየተቀረፈ ሄደዋል። ሌላው ደግሞ ይሄም ገላኖ ነው ራሱ። ሌላው ደግሞ ወደ ስለ ቀይ ባህር ነው። መልካም። ስለዚህ ውሃን መነሻ አድርጋችሁ የቀይ ባህርና የወደብ ባለቤትነት ጉዳይን በሙዚቃ ሀሳቡ ላይ ተካቶበታል። እንደው ግን ኢትዮጵያን በተመለከተ እንደ ኢትዮጵያዊ እንደ ሙዚቀኛ የሚቆጭ ነገር ምንድን ነው? ባለን ጸጋ ውስጥ የምትኮራበት ወይ ደግሞ ይሄ ኮ የኛ ሀብት ነው የምትላቸውስ ነገሮች እንዴት ያሉ ናቸው? ብዙ ታሪክ ያላት ብዙ ሰዎች ያላት ብዙ አዋቂዎች ያላት ሸንተረሮች እና ተራሮች ውብ ሀገር ናት። በቃ 13 ወር አርሰ ልትበላበት የምትችል ሀገር ይሄ ሀገር በጣም ፓፑሌሽኑ እያደገ ነው። ለአንድ ለወቅድ ነው መውጫ የለንም። ቀይ ባህር ው ቀይ ባህር ይገባናል የምንለው እንደዚሁ ከመሬት ተነስተን አይደለም። ያው ታሪክም አለ የታሪክ ምሁራኖች አሉ ከኔ የበለጠ እኔ አሁን ሶፍት መንገድ ልሂድ በሀብታችን በንብረታችን መጠቀም ደግሞ አይ ቲንክ የተፈጥሮም እንትን አለ ብዬ ነው። በዩናይትድ ኔሽን ሕግ ስትመለከት የሀገሪቷ ሕልውና ብለን ብንነሳ በጣም ጥሩ ነው በማለት ተነሳንና ህዝባችንን ደግሞ እንድትሰማ ቀይ ባህር ያስፈልገናል፣ አሁንም ቢሆን ያስፈልገናል ብለን ነው የምንነሳው። መልካም። እንደ ሙዚቀኛ ግን ሙዚቀኛ ሆኖ እንዳለ ባለሙያ ጉዳዩ በተለየ መንገድ እየተነሳ ነውና። ቀመር ስለዚህ ምን ይላል የቀይ ባህር የባህር በር የወደብ ባለቤትነት ጉዳይ አጀንዳ እየሆነ ነው የሚገኘውና ምን ይፈጥርብሃል ይሄ ጉዳይ በጣም ትልቅ ነው ይሄ ከህይወት ጋር የተያያዘ ነገር ስለሆነ የአንድ ሰው ህይወት ሳይሆን የጠቅላላ ኢትዮጵያ ህይወት በእውነቱ ከሆነ እዚህ ላይ ከዚህ ጋር የተያያዘ ነው ወይ መኖር ወይ አለመኖር እኮ በኋላ መጨረሻ ላይ ይመጣል። እኛ ከሞትን በኋላ ሊሆን ይችላል ይሄ ነገር ሶልቭ መደረግ አለበት ነው እንዴት? በሰላማዊ መንገድ ወንድሞቻችንም እየጠቀምን እኛም እየተጠቀምን መኖር እየቻልን ይሄ እኮ አንድ አለም ነው ያለ ነው አለም ራሱ አንድ የሆነች ባለችበት ጊዜ ስለሚገባን ቁጭት አለ። ጠቅላላ ኢትዮጵያ ውስጥ ቁጭት ስላለ ነው ሙዚቃው። ያን ያህል እኮ ሰፊስቲኬትድ ሆነው አይደለም። ሰው አሁን እንደዚህ ለዚህ ሙዚቃ ያበደው የማንም ሰው ቁሱል ነው። አሁን የኢትዮጵያኖች ቁሱል ነው፣ የነካካ ነው ማለት ነው። ልዘፈንም ይገባል መናገር ይገባል። መስማማት ይገባል። ከመንግስታችን ጎን መቆም አለብን። ሜቢ ፖለቲካል አይዲዮሎጂካል ዲፍረንስ ሊኖር ይችላል፣ ግን እዚህ ላይ አንድ መሆን አለብን። የሀገሪቷ ጥቅም ሲሆን አንድ ላይ መሆን አስፈላጊ ነው። የዘመናት የኢትዮጵያን ቁጭት ውስጥ አንዱ ነው የባህር በር ማጣታችንና። እንደው ይህን ገላኖ ሙዚቃ ስትጫወቱ የነበራችሁ ቁጭት ቡድን በጋራ ስለሆነ የሰራችሁት እንደው አጠቃላይ የነበረው መንፈስ ከስቱዲዮም ክሊፑም ሲቀረስ ውጭ ምን ይመስል ነበር? እንኳን እኛ እኔና ዮሰን ጌታሁን፣ ሌሎቹም ሙዚቃ የሚጫወቱትም እዛ የሚቀመጡትም ራሱ እንትን ሌላ መንፈስ ውስጥ ነው የገቡት። በቃ ዩ ካን ፊል ኢት ፍሮም ፊታቸው ማለት ነው። እዚህ ሀገር ላይ ከሆነው ልጆች እየወለድን ያለ ነው። የልጅ ልጆች ይወለዳሉ፣ ሰው ይቀጥላሉ ለመኖር ይሄ ግን ያስፈልገናል ብሎ የኢትዮጵያ ሕዝብ በብዛት ናይንቲ ፋይቭ ፐርሰንት በላይ ያምንበታል፣ ውስጡ ባይናገርም ማለት ነው። እውነት ስለሆነ ነው። ስለዚህ በአጭር ጊዜ ውስጥ ነው የተሰራው። ሙዚቃውን በአጭር ጊዜ ውስጥ ነው የተሰራው። ከዛ ከልብ መሆኑ በዛ ነው የምታውቀው ማለት ነው። ታስቦበት እንደዚህ ብሪጅ ወቶለት እንደዚህ ኮርድ ወቶለት ምናምን አይደለም። በቃ ወዲያውኑ ይሄ ነገር ያስፈልጋል ብሎ የጻፈውም ቅድም እንደነገርኩ የወሰንጌታውን ነው። እኔም ወደድኩት፣ ሁሉ ሰው ወደደ፣ ሙዚቀኞች ወደዱ። የተጫወተው ደግሞ አብቹ ሀቤን ነው በሱ ስቱዲዮ ነው የተሰራው። ከዛ ደግሞ ሌሎችም ብዙዎቹ ኢንቨልቭ ያደረጉ በጊታር በንትን ስማቸውን እዚህ አልጻፍኩም እንጂ በደስታ ነው የሰሩት። ቀመር ብዙ ጊዜ እንግዲህ የኢትዮጵያ አስቸጋሪም እና ደግሞ የደስታዋ ጊዜም በሞያህ ረገድ የተለያዩ ስራዎችን ስትሰራ እንመለከታለን። እንደ ኢትዮጵያዊ እንደ ሙዚቀኛ ለኢትዮጵያ ድምፅ መሆን ምን ስሜት አለው? በሞያህ ረገድ ይሄ በጣም አስፈላጊ ነው። ለዚህ ሀገር እናስባለን፣ ማሰብም አለብን እንደገና ደግሞ አንዳንድ ጊዜ ሙዚቀኛ ስትሆን በተለይ በሀገር ጉዳይ በተለይ ሁላችንም የሚመለከትን ለወደፊትም የሚጠቅመን ጥያቄውም የማይቀር ሲሆን ኢንቮልቭ አድርጎ እንደዚህ አይነት ነገሮች ፓርቲስፔት አድርገን መስራት የግድ ይላል እና ደስተኛ ነኝ ይህንም በማድረጌ። ለወደፊትም አደርጋለሁ እስካለው ድረስ ሙዚቃን ባቆም ማለት ነው። ሌሎችን ሰፖርት አደርጋለሁ። ዋነኛው ነገር ከአሁን በኋላም የሚወጡ ብዙዎች አሉ ብዬ ነው የምገምተው። አርቲስቶች ውስጥም አርቲስቶች ከህዝብ ስለወጡ ህዝብ ውስጥ ያለው ነገር አርቲስቶች ውስጥ አለው። አርቲስቶች ዋን ስቴፕ ቱ ስቴፕ አድቫንስ ከህዝብ በፊት ስላሉ ሌሎችም ሊያዩ ይችላሉ። እነዚህ ነገሮች እንደ ዘፋኝ እንደ ደግሞ አባትም ዘለፋን ስድብን ያካተተ መሆን የለበትም። ፒስፉሊ ይሄ ነገር ማድረግ እንችላለን ከወንድሞቻችን ጋር የሚል ነው። ለሚመጣውም አስፈላጊ ነው። ይገፉበታል። እነሱም ተጠቃሚ ይሆናሉ፣ እኛም ተጠቃሚ እንሆናለን። ዊን ዊን ሲዌሽን ነው። አሸናፊ ነው በሁለቱም በኩል ማለት ነው እንደዛ ብዬ ነው የማየው፣ እና እኔ ስላመንኩበት ነው የሰራሁት ለማለት ፈልጌ ነው። ስለዚህ ሙያተኛው ብዙ ይጠበቅበታል እያልክ ነው? አዎ ብዙ ይጠበቅበታል፣ ከዲስፕሊን ጋር ነው። ብዙ ይጠበቅልካም። በጣም እናመሰግናለን። እኔም አመሰግናለሁ። መሰንበቻ ይመለሳል። አብራችሁ ነው